ምንም ቢሆን ልጆች ወልደናል፣ የሳምሪም እናት ናት በሚለው ክፉ ቃል ሳልናገር እሷ ቤትን በምገባ ሰዓት እኔ እሷን አንድ ቀን ወጥቼ ስላልተሳደብኩ እኔ ውስጤ ምንም አይነት አንድ ሰው ተሳድባችሁ አጠገቡ ስትበሉ ያ ሰው የተሳደበው ሰው ምናልባት ሊሸማቀቅ ይችላል፣ ከተሰማው፣ እንደ ሰውኛ ከተሰማው። እኔ ግን ያ ስሜት ምንም አይነት እኔ ተሰደብኩ እንጂ አልሰደብኩም። ስለዚህ ሰውን አልጎዳችሁ ተጎዳችሁ እንጂ ያ ሰው ነው እናንተን የሰደባችሁ ስለዚህ እኔ ምንም አይነት ጠባሳ እኔ ላይ የሚጭርበት ነገር የለም፣ እና ምንም አይነትም ነገር ለተንኩል ለመጥፎ ያረኩት ነገር ስለሌለ ሁሌ ንጹህ ነኝ። እኔ ገባችሁ? ምንም ከዚህ ጣጣ ውስጥ እኔ ምንም አውቄ ሆን ብዬ ያረኩት ነገር የለም። ስለዚህ አሁንም ልታወኝ አልቻለችም። ሰባት ዓመቱን ሙሉ እስቲላው በሰላም እየኖረን እኔን ብቻ አልፎ አይደለም ልጆቹን ራሱ እንደማትፈልጋቸው ልጆቹን እንደምትሳደብ በብዙ ሰው እንዳሰደበቻቸው፣ ይሄ ሁሉ ታግሼ ዝም አልኩ። ቤተሰቤን፣ እናቴን፣ እህቴን፣ ሁሉንም ስትሳደብ ነበር። ይሄ ሁሉ በትዕግስት አልፌ ዝም ብያለሁ። አሁንም ግን የተፈጠረውን ኬዝ እንደሰማሁት ከሆነ ሁለት ሰዎች አሜሪካና ኤሮፕ ነው ያለው መሰለኝ ልጁ ሁለቱ በተፈጠረው ጉዳይ ደግሞ ድጋሚ የእኛን ታሪክ አስገብታ እኛንም እኔን እያነሳች በሆነ ነገር እኔን እያነሳች ትሳደባለች ስሜን እየጠራች ትሳደባለች። እዚህ ሀገር ደግሞ እኔ እማላቅ መስሎች ከሆነ የትም ዓለም ላይ ኑሪ አንድን ሰውን የምትሳደቢ ከሆነ በሕግ እንደሚያስጠይቅሽ እሱን እኔ በተግባር አሳይሻለሁ። ከዚህ በኋላ እኔ አንቺን የምጋፈጥሽ በሕግና በሕግ ነው። ከዚህ በኋላ በሕግ ነው የምንጨርሰው። አሁንም የምመክርሽ ከዚህ በኋላ ስሜን እየጠራሽ እንዳሰድቢ አስጠነቅቅሻለሁ። አይ መሳደብ ነው የምፈልገው ምንም አታመጣም። እንደውም ትፈራኛለህ ምናምን ብለሽ ነው ያወራሽው ችግር የለውም ህግ ያለበት ሀገር ነው እየኖረን ያለነው እኔ በህግ ነው የሚሄደው በህግ ሄደን በህግ የምንጨርሰው ይሆናል አንቺ ትልቅ ሰው ነሽ ከአንቺ ጋር እኔ ምንም ሰጣገባ ውስጥ መገባበት ነገር የለም ከአንቺ ጋር ቁጭ ብዬ የምመላለስበት ነገር የለም እንደዚህ አይነት ማንነትም ስለሌለኝ ቤተሰብን ትሳድበሻል እኔን ትሳድበሻል ልጆቼን ትሳድበሻል ሳምሪንም ተሳድብሻል። ያው እናትሽ ናት፣ ግን ምንም እናትሽ ስለሆነች አንቺ ለምን ተሳድብሷን ሰድብሻት ብዬ መከራከር የምችለው ነገር የለም። ግን አንቺ ያየሽው ነገር የሰው ልጅ ዝም ሲልሽ ሲታገስሽ ሊገባሽ ይገባ ነበር። ምንም አይነት ትዕግስት ለአንቺ መስሎ አይታይሽም፣ አይገባሽም። እና እኔ የመጨረሻ ትዕግስቴ ከዚህ በላይ አንቺን የምታገስበት ነገር የለም። ለምን ከአሁን ከአሁን የሰው ልጅ ሰባት ዓመት ታግሰው ምንም የማይስተካከል ከሆነ አሁንም ፀጥ ብለሽ ከመቀጠል ውጭ ምንም የምትፈጥሪ ነገር ስለሌለ የምታቆሚ ነገር ስለሌለ የተረዳሁት ነገር አሁን ፈርቼ መስሎ ከተሰማሽ እንግዲህ በተግባር አሰሻለው። አንቺም የምታደርጊው ነገር ከዚህ በኋላ የፈለግሽው ነገር ማድረግ ትችያለሽ፣ እኔም ዝግጁ ነኝ። አንቺም ቀጤበት። ከዚህ በኋላ ግን ስሜን ጠርተሽ እንዳትሳደቢ አስጠነቀቅሻለሁ። አሁን እስከ ዛሬም ለተሳደብሽ፣ አሁንም ትላንትም ለተሳደብሽ ቀጥታ ምላሽሽን ከኔ ጋር በህግ እንጨርሰዋለን ማለት ነው። ለምን ከዚህ በላይ ልታገሰሽ አልችልም ማለት ነው። እኔ ህይወቴን እየኖርኩ እዚህ ጋር የሰው ልጅ እኔ እቃር ለምሰርቅ ያመጣሁት ሳምሪ መጣች፣ ተተዋውቅን። ማንኛውም ዓለም ላይ የሰው ልጅ ይፋቀራል። አንቺ የተለየሽ እናት ሆነሽ ወይ እሷን ልክ በቃ ትልቅ ነገር እንደተወሰደብሽ አድርገሽ እሷን እየሰደብሽ እኔን እየሰደብሽ እንደዚህ እያሸማቀቅሽ ሰው ለመኖር መቀጠል ከባድ ነው። እንዴት አይነት አይምሮም እንዳለሽ ይከብዳል እንደዚህ አይነት ነገር እስከ ዛሬ ሰባት ዓመቱ ሙሉ የሰው ልጅ እየተሰደበ ምን አይነት ማንነትም ነው ይሄን ያህል ሊያሰድብሽ የቻለው የሰው ልጅ ልጅ ከወለደ እንኳን ይረጋጋል ልጅ ወልደንም እያየች የምታቆመው ነገር የለም እና እኔ በጣም ነው የሚከብደው አንዳንድ ሰዎች እንዴት ምን ያህል ትግስት ቢኖረ ነው እንደዚህ የታገስካት እንደዚህ የምትታገሰው የፋኒን ያህል ትግስት ምናምን ትላላችሁ ግን እንደነገርኳችሁ ሲፈጥረኝም ትግስተኛ ነኝ ግን እዚህ ጋር ደግሞ ልጆችም አፍርተናል፣ ከሳምሪ ጋም ተዛምደናል። ያ ተሳምድም ማለት ከሳምሪ ጋር እናቷም እንግዲህ ያው አብረን ተዛምደናል። በዚህ መልኩ ተጀምሯል። እጅግ በጣም አስፈሪ ነው። እንደውም እኔ እናቼ ካሁን በኋላ ነው ጸቡ ተጧጥፎ የሚጀመረው የእስከ ዛሬው የሰባት ዓመቱ እናት ነሽ ብዬ ተግሸሻለሁ ነው ያላት። እውነት ለመናገር ሰባት ዓመት ሙሉ መልስ ሳይሰጥ ጸጥ ብሏታል። ይሄ የሚያሳየው ምንድን ነው? ፋኒ ለሳምሬ ሪስፔክት አለው። ሳምሬን ስለሚያከብራት ነው እናቷን ጸጥ ያላት ታዲያ ስለሚያከብራት እናቷን ጸጥ አላት እስከ ዛሬ። አሁን ደግሞ እንዴት እናቷን ሊናገር ቻለ የሚል ጥያቄም ያስነሳል። እንደው ጦርነቱ ተጧጥፎ ብቻ ዝም አይልም። ሳምሬና ፋኒ መካከል ምን ቢፈጠር ነው ዛሬ ፋኒ ብድግ ብሎ እናቷን ይህን ማለት ይሻለው? ልትሉት ትችላላችሁ። በእርግጠኝነት ነው የምላችሁ ይሄ ፋኒ ምን የኔ ሷንም ለጂጂመንስ የሰጠው አሁን ልክ እንደ ሳምሪ ነች የላካቸው። ሳምሪ ማለት ብልጣ ብልጥ የሆነች ልጅ ነች፣ ታቋታላችሁ እናንተም። ስለዚህ ሳምሪ ሳትፈቅድለት ወይም ደግሞ በመሐከላችሁ የሆነ ነገር ተፈጥሮ ይሄንን ያለ እንዳይመስላችሁ፣ ፋኒ ማለት ነው። ይሄ የሳምሪ ታል እኮ ነው የላከችው፣ እሷ ነች ብዙ ጊዜ የምትናገራት ራሷ ሳምሪ ነበረች። ከዛሬ ጀምሮ ነው የሚጀምረው። ግን ሁለቱም ትተዋት ነበር የሆነ ጊዜ የዛኔ ሁላችንም አይተናል። አንዴ ይታረቃሉ፣ አንዴ ይጣላሉ። ግን አሁን እች ልጅ በእርግጥ ሄዳ ከፋኒክ ሄዳ ሳምሪ የማይሆን ቦታ ወድቃ ወይም ደግሞ የሰው እርዳታ ፈላጊ ሆና ቢሆኑ በእርግጠኝነት ጅጅን ብቻ ሳይሆን ልጅ ኪያን ብቻ ሳይሆን ሁሉን የኢትዮጵያ ሕዝብ ሊያስቆጣ ይችላል። ምክንያቱም ልጅቷን ከወሰደ በሀላፊትና ከዚህ በኋላ ያለኝ አማራጭ ባልና ሚስት ነው እየኖሩ ያሉ ተጋብተዋል፣ አልተጋቡም አላውቅም። እስከዛሬም ህጋዊ ዝም ነገር እንደ ማለት ትዳር እየኖሩ ስለሆነ ልጅቷን ከወሰደ በኋላ ወይ ጥሏት ሄዶ፣ ወይ ደግሞ የማይሆን ቦታ ላይ ሆና እንኳን ጂጂክያ የኢትዮጵያ ህዝብ ራሱ ይበለዋል።

ሁለት ነው። እየ ወደ ትምህርቷ ተመልሳለች። ልጆች በመያዝ እያገዛት ነው። ጥሩ ነው፣ ይበረታታል። በዛ ላይ ኢኮኖሚካሊ አሪፍ ናቸው። ከጂጂ ክያን እንዳውም እጥፍ ይሻላሉ። ጂጂ ጀርመን ሀገር ተጎልታ ያልነዳችውን መኪና ሳምሬ ትነዳለች። እስኪ ጂጂ ክያን መቼ ነው መኪና ስትነዳ ያየናት? ጀርመን ላይ አይተነት አናውቅም። ልጅቷ ግን ከጂጂ ቤት ውልቅ ብላ የራሷን ውሳኔ ከወሰነች በኋላ ልጁም አላሳፈራትም። ይሄው የተለያዩ ለውጦችን ተለውጣለች በሕይወቷ እድሜዋን ተጠቅማለች። ልጆች አሏት። አሁን እሷ የቀረው ስራ የሳምሪ የላይፍ ባልቷን የተወችውን ምልስ ብላ ትምህርቷን ቀጥላለች። ወይም ደግሞ ኢኮኖሚካሊ ስናያት ደግሞ እጅግ የተሻለ ቦታ ላይ ነው ያለችው። ጂጂጋ እያለች መኪና መንዳት የሚባለው ልትነዳ ይቅርና ላይሰንስ የላትም። አሁን ላይ ግን ላይሰንስ አላት፣ መኪና ትነዳለች። ኢኮኖሚካሊ አሪፍ ነች፣ አገሯ ትገባለች፣ ትወጣለች። ጂጂክያ መቼ ነው የኢትዮጵያ ስትሄድ ያየናት? አላየናትም። ስለዚህ ጂጂክያ ከልጆቹ ላይ እረፊ ነው የምንልሽ ሁላችንም አሁን እኛ ከሳምሪና ፋኒ ላይ ጥፋት አላየንም። ትክክለኛ ነገር ትክክለኛ ውሳኔ ትክክለኛ ህይወት ነው አንቺ የምትፈልጊው ሳምሪ ዩኒቨርሲቲ ሄዳ የግራጁዌሽን ኮፍያ ተቀብለሽ ማስመረቅ ይመስለኛል የፈለግሽው እሱን ነገር ይመስለኛል የፈለግሽው እሱን ይመስለኛል ጅጅክያ እንጅል ሌላ የቀረብሽ ነገር የለም። እድሜዋን ተጠቅማለች ወይም ደግሞ ለጀርመናዊ ልትድርያት እንደሁ አናቅልሽም። አበሻዊ ያግብታለች ያገሯለሽ፣ ልጆች አሏት። በዛ ላይ ደግሞ እድሜዋን ተጠቅሞ ጥሏት አልሄደም ይሄልሽ። ስለዚህ ምን ያርጉሽ? ኢኮኖሚካሊ አሪፍ ደረጃ ላይ ነው ያሉት። ምን ያደርጉሽ? ስራ ይሰራሉ፣ ይማራሉ፣ ልጆች ያሳድጋሉ። እዛ ላይ ደግሞ አንቺ ያልነዳሽውን መኪና እሷ እየነዳች ነው። ስለዚህ ሳምሪም ሆነ ፋኒ ጂጂክያ ምን ያደርጉሽ? ካናታቸው ላይ ብትወርጂ ጥሩ ነው። አሁን ይህ ህዝብ ሁሉ ወደ አንቺ እንጂ ወደ ፋኒ ወይም ወደ ሳምሪ